አመሰግናለሁ። አዲስ በሳምንት ተጀምሯል። በዚህ ሳምንትም በአዲስ አበባ በርካታ ጉዳዮች ተከናውነዋል። ከነሱም መካከል የተወሰኑትን መራርጠን ወደ እናንተ የምናደርስ ነው የሚሆነው። እንግዲህ ቀዳሚ የምናደርገው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባውን ያካሄደው ባሳለፍነው ሳምንት ነበር ማለት ነው። በተለይም ደግሞ የህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄዎችን አቅርበው በበርካታ ጉዳዮች ማብራሪያና ምላሽ የተሰጠበት ሳምንት ነበር። በዚህም እንግዲህ ከተነሱ ጉዳዮች መካከል አንደኛው የሰላምና ደህንነት ጉዳይ ነው። በሀገራችን በተለያዩ ክልሎች ያለው የሰላምና ደህንነት ጉዳይ እንዴት ይፈታል? መንግስትስ እየሰራ ያለው ስራ ምንድን ነው? ሲሉ የህዝብ ተወካዮች ምክር ቤት አባላት እንግዲህ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄዎችን አቅርበው ምላሽና ማብራሪያ ተሰጥቷል ማለት ነው። ከዚያ ባሻገር እንግዲህ ኢትዮጵያ የባህር በር ማግኘት አለባት የሚለው አቋም በዋናነት በፓርላማው የተንጸባረቀ ትልቅ ጉዳይ ነበር ማለት ነው። ኢትዮጵያ እንግዲህ ለበርካታ ዘመናት ተዘግታ አትኖርም ሲሉ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ስብሰባ ላይ ያነሱት ማለት ነው። ለዚህም ደግሞ ሁሉም ባለድርሻ አካላት በየፊናው ሊሰራ ይገባል ሲሉ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት ማለት ነው። በአዲስ አበባ በዚህ ሳምንት የተከናወነው አንዱ ጉዳይ ይሄ ነበር። አዲስ አበባ በዚህ ሳምንት የተከናወነው ሌላኛው ጉዳይ እንግዲህ አዲስ አበባ በ2017 ዓም የ12ተኛ ክፍል መልቀቂያ ፈተና ላይ ከፍተኛ ውጤት ላስመዘገቡ ተማሪዎች እውቅና ሰጣለች ማለት ነው። እንግዲህ በ12ተኛ ክፍል የመልቀቂያ ፈተና በ2017 አዲስ አበባ እንደ ሀገር ከፍተኛ ውጤትን በማስመዝገብ እንግዲህ ቀዳሚ ከተማ መሆን ችላለች ማለት ነው። እነዚህን ለማድረግ የተሰሩ ስራዎችን እንግዲህ በእውቅናና ሽልማት መርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ፣ በተለይም ደግሞ አዲስ አበባ ለትምህርት እድገት በሰጠችው ትኩረት ይህን ውጤት ማስመዝገብ ተችሏል ነው ያሉት። ከአመት አመት አዲስ አበባ ትምህርት ቤቶችን ምቹና ሳቢ የማድረጉ ስራ የትምህርት ግብዓቶች ከጊዜ ወደ ጊዜ ዘመኑን የዋጁ እንዲሆኑና ከሌሎች ዓለም ሀገራት ጋር ተወዳዳሪ ብሎም ደግሞ ተመራጭ ተማሪዎችን ለማፍራት የትምህርት ግብዓቶችን በየጊዜው በማሳደግ ለዚህ ውጤት እንዲበቁ ማድረግ ስለመቻሉ ነው ወይዘሮ አዳነች አቤቤ የተናገሩት ማለት ነው። በቀጣይ ዓመታትም ይህንን ውጤት ለማስቀጠልና የተሻሉ ተወዳዳሪ ብሎም ተመራጭ ተማሪዎችን ለማፍራት በውጤቱ መዘናጋት ሳይሆን ለሌላ ውጤትና ድልም መትጋት እንደሚገባ ወይዘሮ አዳነች አቤቤ ተናግረዋል ማለት ነው። በዚህ ሳምንት በአዲስ አበባ የተከናወነው ሌላኛው አበይት ጉዳይ እንግዲህ የቀዳማዊ ልጅነት ፕሮግራም ቀጥታ አልሚ ምግብ ድጋፍ ሁለተኛው ዙር ምዕራፍ ተጀምሯል ማለት ነው። እንግዲህ በቀዳማዊ ልጅነት በተለይም ደግሞ አልሚ ምግብ ድጋፍ ፕሮግራም በማድረግ ዜጎች ተጠቃሚ እንዲሆኑ ከዚያ ባሻገር ደግሞ የተሻለ በትምህርታቸውም በማህበራዊ ኑሯቸውም የተሻለ ዜጎች እንዲሆኑ በስፋት ይሰራል ማለት ነው። እንግዲህ የሰው ልጅ አእምሮ በመጀመሪያዎቹ ሶስትና አራት አመታት ውስጥ ነው እንግዲህ 80 ፐርሰንቱ ያድጋል ተብሎ የሚታ ሲታመኑ ማለት ነው። የተለያዩ ጥናቶችም እንደሚያመላክቱት የመዝናኛ ብሎም ደግሞ የስፖርት ማዘውተሪያ ስፍራዎችን በመስራት ሕጻናት እዛ ሄደው እንዲዝናኑ እንዲያነቡና እንዲያጠኑ ከማድረግ ባሻገር የቀዳማዊ ልጅነት ደግሞ አልሚ ምግብን በቀጥታ ድጋፍ በማድረግ እንግዲህ ሕጻናት ተጠቃሚ የሚሆኑበትና አቅመ ደካሞችን የሚረዳበት ፕሮግራም ነው ማለት ነው። ይሄ እንግዲህ ሰው ተኮር ከሚባሉ የአዲስ አበባ ከተማ አስተዳደር ፕሮግራሞች መካከል አንዱ ነው፣ የቀዳማዊ ልጅነት ፕሮግራም ማለት ነው። በዚህ ሳምንት እንግዲህ አንዱ የተከናወነው የቀጥታ የአልሚ ምግብ ድጋፍ የሁለተኛው ምዕራፍ ፕሮግራም ነበረ። ተመልካቾቻችን ለዚህ ሳምንት ያዘጋጀ ነው። አዲስ በሳምንቱ ይሄን ይመስላል።